ይገርማል ገብሉን ጋይስ፣ የአሁኑ ሰውዬ መቶ ከሰጠሽ ይቀጣልሻል። እርግጠኛ ነህ? አዎ የለሁም። ጋይስ ታፕ ታፕ አርጉ ጋይስ፣ ደብል ታፕ አርጉ ፕሊዝ። ኧረ አትገግቡ፣ አትገግቡ። ደግሞ መገገብ ጥሩ አይደለም። ከሰባ ሰው ሶስት ሰው ነው ታፕ ታፕ የሚያደርገው። መቶ ማትወሰጠሽ ምን አይነት ል ምን አይነት ጅል ሰውዬ ነው? ባላ አንተ ጊፍተር አህሙ ስርዓትን ያዝ ጊፍተር አለ ለመቶ አልሰጠም። አይ፣ ገለጤ አይዞህ ገለጤ። በይልሽ ገለጤ፣ በወንዱ ነው ጋይስታ። አብታባር ነው። በስንት ነው ግን? ይኸው በመቶ ቀጣሉ ብላለሁ። በሶስት ሺ ነው ግን በሁለት ሺ ያደረኩልሽ። እስኪ ፖኪ

ስታርታፕ አንተ እዚህ አንድ ጨዋታ አስቀጣኝ እስኪ፣ አቅም ካለ እኔ ቆሚያ ጨበጭበላለ። አንተ ሶስት ሺ ግባና አስቀጣኝ እስኪ፣ ደብሉን እንኳን ተጠቅመ አችልም አችልም፣ የለም ወይ፣ ደግሞ ተበድረና ተበድረና ከቴሌ ብር ወይም ደግሞ ከምንድነው ከክሬዲት ካርድ ውጭ ከበቆረ ውጭ ማለት ነው። ጋይስ ቴን ፖይንት ቴን ፖይንት ጋይስ፣ ቴን ፖይንት ወይ መኪያ

ምን አባቱ ከሌለ የለኝም ከሌለ የለኝም። ሁለት ሺ ብለሃል አለ፣ ቅጣ በሶስት ሺ ነው። አሁን ደብል ላይ ሶስት ሺ ታይ፣ እሱ አቅማለኝ ብለዋል እኮ እሱ። አንቺ ዝም በይ ቆይ። እንዳላስቀጣ ብሎ ነው የሄደው። እንዳላስቀጣ ብሎ ተንጠራርቶ ነው የሄደው። እስቲ ከሌለ አትሳቅ እውነት ነው። ሳይኖር አትሳ ራሱ እኮ አሁን በሁለት መቶ ብቀጣ ከአንተ ሰባት ነው። ብትቀጣ ጥሩ ነው እንደ ሐሳብ ኦኬ። አይ ቲንክ የመቶ እና የሁለት መቶ ቅጣት ለምዶ ነው ምስልኝ ምናምን ምናምን ጊፍትክ አሪፍ ቢሆን አቅሙን ታይዋለህ። እኔ ከሌለ ሰው ጋር ምን እንትን አስባለሁ። እንጋይስ ታፕ ታፕ አሉ

ዌልካም ብለናል። እንዴት ናችሁ? ፋፊ የቴንኪ ሰማች። መሪየም የቴንኪ ሰማች። ካሚያ የቴንኪ ሰማች። ሂክማ የቴንኪ ሰማች። ረመዳን ለምን ቅጣት ቅጣት? በሁለት ሺ ነው አይ ላርግለት ምናምን ሰው ለእኔ ንገረኝ። በሁለት ሺህ ነው፣ ግን እሱ የለኝም ካለ አረግለታለሁ። በሁለት ይቀጣለታል። እሱ የለም በቃ ሊመጣ

ሰኮ ነው አንድ ጓደኛ ደው ብሎ መጣው ምናምን ነገር ብሎኝ። እሽ ቪዮ እየጠበቁት እየጠበቁት አልቀረም። እንዴት እንዳናደገ የሚታየ ባክሽ። ምናልባት ደብሮት ሊሆን ይችላል። ድንገት ነው ብላይ ነው። አይ ነውር እኮ ነው ሰው ብሎ ካስጠበቀ በኋላ ነውር። ቢናቱ ጋዝ አይ ከሰው ጋር ስለምትኝ ድንገት ደብሮት ከሆነች። አረ እንዴ

ተበድሮ መጣ። አሪፍ ሆነ። አንቺ ይችላል። አንቺ የምር እንዴት አበደሩት? ጨርሰዋል። ችግሩ ከዚህ በላይ ወ አንዴ ነው የምቀጥለው። ለምን ክሬዲት ደግሞ ብዙ አይሰጡት ስለዚህ ጨርሰዋል ማለት ነው። እንቀጣለን ይህን ኖርማል ነው። ከዚህ በኋላ አንቀጣም አንቀጣም። ከዚህ እጫወታለሁ ረ እጫወታለሁ፣ ግን እሱ አይገጣኝም። እምልሽ ከዚህ በላይ ቅጣት ንገሪኝ። የፈለኩትን ነው አዎ፣ ሶስት ሺ ያው ውሃ ምናምን እንዳይኖር እንጂ አይቻልም። እንደዚህ እንትን ማለት አይቻልም፣ ስን ውሃ ነክ ምናምን አይቻልም። ታውቂያለሽ ቅጣት፣ የሶስት ሺ ቅጣት አለ። የቅጣት መጀመሪያ ስለሆነ ውሃ እንደዚህ አድርገ ውሃ እንደዚህ ምናምን

ማለት ነው። ሳታፓሩ ው ሀምሳ ጊዜ ኩሻ አፕ ትሰራለች የወንድ ስራ እሱ